አስደንጋጩ የዲኤን ምርመራ ውጤት ትልቅ ዱብ ዕዳ ፈጠረ። ጉድ ፈላ። በጣም ከባድ ነው። ባዩሽ አሁን ላይ የምታሴራው ሴራ ሲቀልጥል ደግሞ ከእርግብ ጋር ተመካከራ የምታደርገውን ግብ ላይ ለማድረስ በጣም ትልቅ ችግር ምርመራው ላይ ፈጥሯል። ነገር ግን አሁን ላይ ባዩሽን ደግሞ ሀና አጋለጠቻት። ባዩሽ እና እርግብ አብረው ወደ ቤተ ክርስቲያን ሲሄዱ አየቻቸው። ምክንያቱም ይሄንን እነሱ ሴራውንም እንደሚያሴሩ እንዲሁም መረጃዋን ደግሞ ቀጥታ እርግብ እንደዘረፈቻትና እንደሰረቀቻት ሀና ጠንቅቃ ስለማታውቅ ሁለቱ የሚያሴሩትን ሴራ ሀና ጠንቅቃ ታውቃለች። እናም ሲቀጥል ባዩሽን አጋለጠቻት። ስለዚህ የሀና ስለዚህ እንዳልኳችሁ ሀና እርግጠኛ ሁናና ወስና በድጋሜ ወደ ዲኤንኤ ምርመራ እርግብና ሃና እንዲሁም ደግሞ አቶ መስፍንና ወይዘሮ ሜላት ሆነው ይገኛሉ። ሰላም ሰላም! ውድ የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስ መረጃዎች፣ አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በማብራት ተቀላቀሉ ማለት ነው። እናም እንዳልኳችሁ በባለፈው ባዩሽ የምታሴረውን ሴራ ሁላችንም ጠንቅቀን እናውቃለን። ከተኛችበት እርግብን ቀሰቀሰቻት እንደውም ስልክ ደውላላት ምን ብትል ጥሩ ነው እንዴ እኔ ነኝና ጭራሽ የተመቻቸ አልጋ ስታገኝ እኔ ያቀድኩትና ያሰብኩትን አላማ ለማስረሳት ነው እኔ እኮ ሲጀመር እዛ ቤት እኮ ያስገባሁትኝ የራሴን አላማና እቅድ እንድታሳክልኝና የሚያስፈልገኝን ነገር እንድታደርግልኝ እኮ ነው አለች እና በጣም ተናደደች ስልክ ስደውል መጀመሪያ አላነሳችም እንቅልፏን ተኝታ ነበር፣ ከሰላም ጋር ማለት ነው። በሁለተኛው ዙር ነው ያነሳችው። ከዛ በኋላ አናገረቻትና አሁን ቶሎ ብለሽ ነይ፣ ቤተ ክርስቲያን አብረን እንሄዳለን፣ ያልኩሽንም ደግሞ ግብ ላይ እንድናደርስ እኔናንቺ አብረ መመካከር አለብን አለቻት። ከዛም በኋላ እሺ አክስቴ፣ ግን እኔ ፈርቻለሁ። ምን ብትተማመኝ ነው እንደዚህ የምትይው አለቻት እርግብ። አይ እንግዲህ አውስኔ የምልሽን ነገር ግዴታ ማድረግ አለብሽ ብላ በድጋሚ ስደውላት እሺ ልብሴን ለማብሸት ታጥቤ ይመጣላለች። ታጥባ ነጠላዋን ለብሳ መጣች። ከዛን እየጠበቀቻት ነበረ። የሚገርማችው ነገር እየጠበቀቻት ነበረ። ማን ባዩሽ ማለት ነው፣ እርግብን እነሱ አሁን ላይ ለገንዘብ እና ለጥቅም ብለው የውሸት መረጃ በማቅረብ እና የውሸትን ለዛውም የራሳቸው ያልሆነ መረጃ አቅርበው ገንዘብን ለማግኘት ነው። ያው ሁላችንም እንደምናውቀው የባዩሽ ሀሳብ የባዩሽ ሀሳብ በእርግጥ ወይዘሮ ሜላት በጣም በስት ጓደኛዋ ናት። ወይዘሮ ሜላት ደግሞ ባዩሽን በጣም ታምናታለች። የሚገርማቸው ነገር በጣም ታምናታለች። እንደውም ቤቴ ለምንድን ያልመጣሽው ለምንድን የቀራሽው ምን ተፈጥሮ ነው በምን ምክንያት ነው እያለችላ እየደወለች ትጠይቃታለች። ነገር ግን ከጀርባው ያለው ሌላ ነገር ነው። ባዩሽ እያሴረች ያለችው ሴራ ሌላ ነገር ነው። የሚገርማቸው ነገር ማለት ነው። ባዩሽ ይህን ሁላ የምትሰራው አንደኛ ለራሷ አጠቀም ነው ቀጥታ እርግብንም ደግሞ የወይዘሮ ሜላት ልጅም እንዳልሆነችም ጠንቅቃ እያወቀች የሜላት ልጅ ደግሞ ሀና እንደሆነች ታውቃለች። የዘረፈችው የሀናን ታሪክ ደግሞ አሳልፋ ለእርግብ የእርግብ ታሪክ ነው ብሎ አሳልፎ መስጠት ራሱ ከባድ ነው። ግን አሁን ላይ ሁላችንም እንደተመለከትነው ቪዲዮውን እርግብ በጣም ተጨንቃለች። በቃ አባዬ እማዬ እያልሽ ኑሪ ነው ያልኩሽ፣ በቃ ነግሬሻለሁ ብላ ስታስጠነቅቃት አራ አሁንስ ተሳቀኩኝ እንዴ አለች ከዛ ትንሽ ቆይታ አባትሽ እኮ መጥተዋል ስትላት ባዩሽ ማን አባዬ እውነት መጣ ስትል እንዴ ችል ይዞሮባታል እንዴ አቶ መስፍን አባትሽ አይደል እንዴ ስትላት እሱን ነው እንዴ አይ እኔ እኮ በሰቀቀን አለኩኝ አባዬ ብለውም እኮ ጭራሽ አንቺ ማነሽ ስምሽ ማን ነበር እያለ መልሶ መላልሶ ይጠይቀኛል እሱን ነው እንዴ የምትይኝ አለቻት እና ሌላ አባት የትኛው ነው እንዴ ቆይ እኔና አንቺ ተመካክረንና ተስማምተን የገባሽውን ረሳሽው እንዴ ስትላት አክስቴ ደግሞ አሁን ላይ እኮኔ እኔ በጣም ግራ ገብቶኛል። ምን መሆን እንዳለብኝ እኮ አላውቅም። ግን አክስቴ ለምንድን እንደዚህ የምታደርጊው አለቻት። አሁንስ ነግሬሻለሁ፣ በቃ ቀጥታ እኔ ወዳለሁበት ነይ አለቻት። ከዛ እሺ አክስቴ እመጣለሁኝ፣ ግን እንደዚህ አትሁኚ። ግን ምን ብትተማመኝ ነው? እኔ አሁን ላይ ሰቀቀኑ በጣም እየፈራሁ ነው። ሰላምም ሀናን ትወዳታለች ምናሴም ሀናን ቤት ውስጥ ያሉ ሁሉ ሀና ሀና ነው የሚሉት። እኔ ምንድን ነው የምሆነው? ምን ብትተማመኝ ነው? አሁን እስክራ ገባኝ። አክስቴ ደግሞ ስትላት ትመጫለሽ ትመጭም አለቻት። በድጋሚ እሽ እመጣለሁ አለቻት። ከዛም በኋላ ያለውን ነገር ነገረቻት፣ አስጠነቀቀቻት፣ አስፈራራቻት። እሺ ያልሽኝን ሁሉ አደርጋለው ግን ከጎኔ እንዳትርቅ ያክስቴ ያለቻት። እሱ እንኳን አያሳስብሽ፣ እኔ ሁሌም ከጎንሽ ነኝ። ይሄንን ያልኩት ነገር ግብለ የማናደርስ ውድ ክራሲ መቼ ማልፋታሽ ማለቻት እና በዲኤኑ ላይ በምርምራው ላይ ችግር የፈጠረው እና የርግብ ሲራ ነው። የሚያሴሩት ሴራ ኃይለኛ ነው እና የባዩሽ ሴራ ሁላችንም እንደምናውቀው ነው። ነገር ግን ሀና በደንብ በጠንቃታ ለዛም ነው ባዩሽን ያጋለጠቻት። እንደውም የሚገርማችው ነገር አቶ መስፈን እንዴ ሰላም በእኝ እንጂ ምን ነው ባዩሽ በሰላም ነው ግን ምነው ተደናገርሽ? ሲላት ኧረ ምንም ኧረ ምንም አልሆንኩኝም። ቆይ ቆይ ቆይ ተመልሼ መጣሁ፣ ተመልሼ መጣሁ። ግን እኮ እሷ ቀጥታ ወደ እርግብ እየሄደች ነው ያለችው የሚገርማችሁ ነገር። እናም እንደ አጋጣሚ ፊት ለፊት ሊያገኘችው ግን አቶ መስፍን እና አቶ መስፍን መምጣቱን አላወቀችም። የሰላም አባት ና የምናሴ አባት መምጣቱን አላወቀችም። እንደ ድንገት እንደ መጀመሪያው ያለውን ነገር ቼክ ለማድረግ ሲቀጥል እርግብን ለማስፈራራት ያለውን ነገር ጠንቅቃ እንድታስተካክል እንድትሰራ ነው። ግን ያም ሆኖ ሳለ ዳጋጣሚ አቶ መስፍንን ስታገኝ በጣም ግራ ተጋባች፣ ተደናገረች። ምክንያቱም እሷ አሁን ላይ እሷ አሁን ላይ እያቀደች ያለችው እቅድ እያሴረች ያለችው ሴራ በጣም ኃይለኛ ነው። ለምን አወቁም አላወቁም ዲኤኑ ተረጋገጠም አልተረጋገጠም የራሴን ዓላማ ለማሳካት ነው የራሴን ግብ ለማሳካት ነው። ስለዚህ አንቺም ጠንቀሽ ምስሪ፣ ምንሽን ስሪ እያለቻት እያስፈራራቻት ነው የሚገርማችሁ ነገር ማለት ነው። ከዛም እርግብ እሺ አክስቴ፣ እሺ አለቻት እና ከዛ ሀንቺው ቀጥታ ወደ አባቷ ጋር ሄደች ሆስፒታል ማለት ነው። አባዬ ውስጤ ፍራት ፍራት እያለ ነው እባክህን ጸሊልኝ አለችው እያለቀሰች። ልጄ ምን ሆነሽ ነው እኔ የምታሳኪሚው ብር ጎሎሽ ነው? እሺ እኔ ድኛለሁ እንሂድ አላት። አይ አባዬ እንደዛ አይደለም፣ በፍጹም ይሄ ሊሆን አይችልም። አባ ብቻ አንተ ጸሊልኝ እኔ ፍራት ፍራት እያለ ነው አለች። ለምን የዲኤን ምርመራው በድጋሚ ቼክ ይደረግ ነው የተባለው? ሊያውም አቶ መስፍን ያሉት ችግር ስለተፈጠረ፣ በባዩሽ ምክንያት ችግር ስለተፈጠረ እንደገና በድጋሚ ይደረግ ነው የተባለው። ለዛ ነው ውስጥ የፍርሃት ፍርሃት እያለን ያለችው። ግን እኮ ሀንቾ እዚህ ጋር አልተናገረችም ለአባቷ። አባቷ የሚያውቁት ነገር የለም። ያው እያስታመመቻቸው ነው፣ በጎን ደግሞ ስሯዋን እየሰራች ነው። የሚገርማቸው ነገር በጎን ስሯን እየሰራች በጎን አባቷን እያስታመመች ትገኛለች። ማን ሀንቾ በጣም ጎበዝና ጀግና ናት። ደግሞ ትህትናዋ፣ ትግስቷ አቤት ደስ ሲል! የምር እንዴት እንዴት ደስ እንደምትለኝ የምር በቃ ትግስቷ፣ ትህትናዋ እንደው ሳታጠፋን በቃ ይቅርታ ነው የምጠይቀው። ንግግሯ ሁሉ በቃ የሌለ ነው የሚማርከው። የእውነት ሀንቾ ማለት ነው። እንደውም እንደሚሳካላት ተስፋ አደርጋለሁ። ደግሞም ሲጀመር እኮ የእነሱ ቤት ልጅ ነው የምመስለው ማለት ነው። የሚገርማቸው ነገር ሰራተኛም አትመስልም። ከዛ አባዬ እባክን ጸልይልኝ፣ እባክን ውስጤን ፍራት ፍራት እያለው ነው ስትል እንዴ ልጄ ምን ሆነሽ ነው? ለምንድን ነው የማትናገሪው? የተፈጠረ ነገር አለ እንዴ? ችግሩ ምንድን ነው? ለምንድን ነው የማታወሪው ሲላትም አይ አባዬ ምንም የተፈጠረ ነገር የለም፣ ብቻ አንተ ጸሎት አድርግልኝ አለችው። ልጄ መታሳኪሚው ብር ከሌለሽም ከጎደለም፣ እኔ እወጣለሁ። ይዘሽኝ ሂጂ እቤት እንሂድ በቃ አላት። እንደሱ እኮ አይደለም አባዬ ደግሞ አለችው። ግን እኮ አትነግረውም። የሚገርማችሁ ነገር ያው አንድ ነገር ግልጽ ሳይሆንና ሳይሳካ አልነግርም ብላ ነው። ከዛ እንደዛ ብላ በስተመጨረሻ አባትየው አባትየ አቅፏት ከሳማት በኋላ በቃ አባዬ እመለሳለሁ ሺ ደረስ ብዬ ስራዬንም ሰርቼ እመለሳለሁ ብላ መጣች ወደ እነ ሰላም ቤት ማለት ነው ስትመጣ የሰላም እናት ደግሞ እንዲህ ትላንትና ማርፈድሽ ነው የመጣሽው። ስራሽን ምንድን ነው የምትዘናጊው? እንዲህ ምን እየሆንሽን ያለሽው ሀና አለቻት። እትዬ አባዬን እያስታመምኩት እኮ ነው። አክም ቤት ሄጄ አባዬን አይቼ እኮ እየተመለስኩ ነው። ደግሞ እናንተን በጊዜ ስለማትነሱ ከምረብሻችሁ ብዬ እኮ ነው እያረፈድኩኝ ሰሞኑን የምመጣው። ደግሞ አባዬ ሆስፒታል እንዳለ እኮ እርሱ ያውቃሉ አለቻት። በይ አሁን ወደዛ ከፊት የዞር በይና ስራሽን ስሪ። ደግሞ ልጄ ሀሴት ስትላት ማን ልጆት? ሰላም ሰላም? የምትበላውን እኮ አውቃለሁኝ እሰራላታለሁ። ስትል ሰላም ሳትሆን ልጄ ሀሴት አልኩሽ እኮ አለቻት። ከዛን እሽ በቃ እሽ ትዬ ደግሞ በድጋሜ ምርመራ ለሚደረገውም ደግሞ ተዘጋጅበት ነግሬሻለሁ። ስትላት ኧረ ችግር የለውም እኮ ትዬ ግን በድጋሜ የምናደርገው የዲኤን ምርመራው እርሶ ካላስደስቶትና ካልተመቾት ቢቀርስ አለች። አይ እንደዛ ከዛ እንዳልኳችሁ ደጋግማ ሀንቾ እርሶ ካልተመቾት እኮ መቅረት እኮ ይችላል። ስለዚህ እትዬ አትጨናነቁ፣ ለእኔ አታስቡ። ችግር የለውም። እና የምጠረጥሩ ከሆነ እማይመቾትም ከሆነ በድጋሚ ለምን እናደርገዋለን? ቢቀር ይሻላል፣ ችግር የለውም፣ እንደመጀመሪያው በሰላም መኖር እንችላለን አለች። አይ በአሁኑማ ከአቶ መስፍኔ ጋር ነው አብረን የምናደርገው፣ በፍጹም ሊቀር አይችልም። ይሄን አስቢበት እና ተዘጋጅበት አለች። እና እንዳልኳችሁ ወይዘሮ ሜላት ተዘጋጅበት፣ በድጋሜ ከአቶ መስፍን ጋር እናደርገዋለን። ስለዚህ ተዘጋጅበት ስትል፣ አይ የእርሶን ማስደስቶት ከሆነ እንደ መጀመሪያው በፍቅር በሰላም እኮ መኖር እንችላለን። አያስጨንቆት፣ አያሳስቦት፣ ችግር የለውም አለች። አቤት ቅንነቷ! በዛሬ ደግሞ በያሁን ለእኔ መልስ መመለስ ተሽጅና ለሀሴት የምትወደው ምግብ ስሪላት ስትላት እሺ ችግር የለውም። ምንም ነገርን የምትፈልጉትን እኔ ለማድረግ ዝግጁ ነኝ፣ አለች ማለት ነው። ከዛ በኋላ ከፊቷ ዞር ካለች በኋላ ሀሴትና ባዩሽ በስልክ እያወሩ ነበረ። ከዛም በኋላ እንዲህ እኔ የምልሽ አክስቴ ግን እኮ ቤት ውስጥ ያሉ ሁሉ በጣም ነው የሚወዷት፣ በጣም በጣም ይወዷታል። እማትወዳት እኮ ወይዘሮ ሜላት ብቻ ናት አለቻት። ለባዩሽ ሀሴት ግን እኔን ትወደኛለች አለች። አይ አንቺንም መረጃሽና መረጃሽና የምስክር ወረቀት ስላየች እንጂ ሜላትን እኔ ጠንቅቄ ነው የማውቀው። ሲቀጥል በደንብ አድርጋ የምትወደው ሀናን ነው። አውቃ ትቆጣታለች፣ ታመናጭቃታለች እንጂ ሀናን በጣም ነው የምትወዳታለች። የሚገርማችሁ ነገር አያቸው ያው ስታመናጭቅለች፣ ልክ ማ እንደው የምጠላት አትመስልም። አትጠላትም እኮ እኔ እኔ የጓደኛዬን የሚላትን ጸባይ ጠንቅቄ አውቃለሁ። እባክሽን ልጅ አትሳሳቺ ስትላት፣ እርግብ ደግሞ አክስቴ ግን እኮ ቤት ውስጥ ሳይ ልክ የምጠላት ነው የምትመስለው። አለጫጣ አይ፣ አትሳሳቺ። እኔ የሚላትን ጸባይ ጠንቅቄ አውቃለሁ። በደንብ አርጋ ነው የምትወዳት። ስለዚህ አሁን አንቺ መረጃውና ምስክር ወረቀቶች ስላሉ አትፍሪ። ልክ እንደልጅ ልጅ ሆነሽ ቤት ውስጥ በቃ ልክ እንደ ልጅ ሁኚ። ምንም የሚያሰጋሽ ነገር የለም እኔ ከጎንሽ ነኝ፣ እኔ አለሁልሽ አለቻት። እሺ አክስቴ፣ በሁሉም ነገር አንቺ ከጎኔ ኮንሽ፣ እሺ አልፈራም፣ በቃ ስትል፣ ምንም የሚያስፈራሽ የሚያሰጋሽ ነገር የለም፣ ነግሬሻለሁ። በቃ ትሰሚያለሽ ወይ ሳትሰሚ ማለቻት በድጋሚ ማግስቴ እሻልኩሽ እኮ እኔ እኮ አሁን ላይ እኮ ግራ ገባኝ፣ እሻልኩሽ አይደል እንዲህ ያለቻት። ወይ ተሰቃይች፣ የሚገርም ነገር። አንዳንዴ በውሸት እኮ ላይፍን መግፋት በጣም ይከብዳል። የምር እውነት ለመናገር አንዳንዴ ለጥቅማችን ለብራችን ብለን የገዛ የምንወደውን የገዛ የምንወዳቸውን ጓደኞቻችን በማይረባ ነገር ራሳችንን መፈተን በጣም ከባድ ነው። ምክንያቱም እዚህ ጋር ይሄ ድራማ በጣም ተከታታይ እና ልብ አንጠልጣይ ምርጥ ድራማ ነው በነገራችን ላይ ብዙ ነገር ትማሩበት አላችሁ። የምር እኔ እንደተረዳሁት ከሆነ ብዙ ብዙ ብዙ የምትማሩበት ነገር አለ እና አንዳንዴ የሆነ በጣም ውጣ ውረድ በሚሆንበት ሰዓት ሳታስቡት ፈጣሪ በተለያየ መንገዱ ነው ህይወታችሁን ያስተካክላል። አሁን እናንተ ተመልከቱ እና እዚህ ጋር ባዩሽ የፈለገችውን ያህል ሴራ ብታደርግ የዲኤን ምርመራውን ብትቀያይር ምንም ብትፈጥር ለተወሰነ ጊዜ ነው ለተወሰነ ጊዜ ግን እውነት ደግሞ መቼም ተደብቃ አትቀርም። የሚገርማችሁ ነገር ማለት ነው። መቼም መቼም መቼም ተደብቆ አይቀርም። እና ፈጣሪ የሀናን ህይወት ሊቀይርና ከዚህ ከጭንቋና ከስቃይ ፈጣሪ ሊገላግላት ሲፈልግ ከዚህም በፊት የተረሳውን ዶክሜንት ወረቀት፣ መረጃዎችን ልጅቷ ከደበቀችበት እንዳጋጣሚ ቪዲዮ ለዛውም በቪዲዮ ነው ያገኘችው። እና መስቀሉን ፎቶን አየች። እስኪ ያስባችኋል፣ ይሄ የመቼና የመቼ ከአስራ ስድስት ዓመት የሆነ ታሪክ ነው፣ ገና ሀና ልጅ እያለች እና በዛን ሰዓት ነው። አሁን ሀና እያስታመቻለችው አባቷ ወስዶ ያሳደጓት እና፣ ለዛ ነው እኔ ምርመራ አደረጋችሁም አላደረጋችሁም ለእኔ ችግር የለብኝም። እንደመጀመሪያ በሰላም መኖር እንችላለን። ጋሼ እኔ ከናንተ ብርም ወርቅም ምንም አልፈልግም። ደግሞ እሱንም ፈልጌ አይደለም እውነታውን ለማወቅ እንጂ። ጋሼ እንዲሁ ምትዬ እኔ ከእናንተ ምንም ነገር ፈልጌ አይደለም። እናንተ ልጠረጥሩኝ ትችላላችሁ፣ አባዬ በመታመሙ አባዬን እያስታመምኩ ስላለ ብርና ጥቅም ፈልጋ ነው ብላችሁ ልትሉኝ ትችላላችሁ። እኔ ግን እንደዛ አስቤ አይደለም። እባካችሁ በማይሆን ነገር እንዳትረዱኝ። እኔ እንደዚህ አይነት ሰው አይደለውም። እኔ አባዬን እኔ አባዬን አለች፣ ከምንም ነገር ለእኔ ይበልጥብኛል። ስለዚህ እውነታውን ለማወቅ እና ታሪኩ ደግሞ የተሰረቀው የራሴ ስለሆነ እውነቱን ለማወቅ ነው። አሁንም እናንተ ባላችሁትና በፈቀዳችሁት ምርመራውን ለማድረግ የምወስነው እንጂ ይቅር ካላችሁም፣ እትዬም ጋሽዬም፣ ምርመራው መቅረት ይችላል ስትል፣ በፍጹም ልጄ፣ ይሄ ሊሆን አይችልም። ሁለታችሁንም በድጋሚ ነው ምርመራ አድርጌ ከሁለታችሁ የቷ ልጄ እንደሆነች እርግጠኛ ሆኜ ወደ መጣሁበት መመለስ የምፈልገው አሉ አቶ መስፍን። ለምን በጣም ነው የሚወዷት አንቸውን የሚገርማቸው ነገር ገና ካዩት ነው የወደዷት። ምን እንጃ ቀልባቸው ይሆን አላቅም፣ ወይ ደግሞ ልጃቸው መሆናቸው ልባቸው ነግሯቸው ይሆን አላቅም። በቃ የሌለ የሌለ ቦታ ነው የሚሰጧት፣ አቶ መስፍን ለሀና ማለት ነው። እና በጣም ይወዷታል። ከዛን አይ፣ ልጄ እንደዛ አትበይ። አባትንም እኮ እዛ ቁጭ ብለሽ ማስታመም ትቻለሽ። ለምንድን እንደዚህ የምትጨናነቂ ወደዛ ወደዚህ እየሄድሽ ለምን ትሰቃያለሽ ልጄ? እና አይዞሽ፣ ያለውን ነገር ሁሉ ነገር አብረን እናስተካክላለን ብለው አቶ መስፍን ሲያወሩ፣ ወይዘሮ ሜላት ደግሞ ብር ካነሰሽ ከጎደለሽ፣ ባለፈው ሞላልሽ አለውኝ ብዬሽ ነበር ለክምና፣ እሱንም ረዳሽ አለው። እና ያለውን ነገር እናስተካክላለን። ለምርመራው ደግሞ እንዳትቀሪ በድጋሚ መደረግ አለበት፣ ማረጋገጥ አለብን፣ መቅረት የለበትም አለች ወይዘሮ ሜላት ለሀና እሽትዬ። እናንተ እንደፈለጋችሁ ግን እኔን ልክ ብርና ጥቅማ ጥቅምን እንደፈለገች እኔ እንዳትቆጥሩኝ። እኔ አባዬ ከምኑ ነገር ይበልጥብኛል። ይህ ሁሉ ምስዋት የምከፍለው ለአባዬ ብዬ ነው፣ እሱ እንዲድንልኝ ነው አለች። እሺ ይገባኛል፣ አሁን ሂጂ አለቻት። ከዛ ክችን ሄደች። ከችን ሄዳ ሰላም መጣች። ሰላምዬ፣ ደግሞ አንቺው እንዴት ነሽ አለቻት ሰላምዬ። እኔ ደህና ነኝ፣ አንቺ እንዴት ነሽ ስትላት፣ አለሁልሽ ደህና ነኝ አለቻት። ከዛም በኋላ የዲኤን ምርመራ ቢደረግ እንኳን ተደርጎ አለቻት። አዎ የዲኤን ምርመራው ከተካሄደ በኋላ ራሱ ምንም ነገር ቢፈጠር፣ አንቺ ለእኔ እህቴ ነሽ፣ መቼም አልከዳሽም አለቻት ሰላም ሰላምዬ የኔ እህት የኔ መልካም አለቻት። እና ሀንቸው ጥምጥም ብላ ሳመቻት። አይ ለምን ከዚህ በፊት ውለታ ሰርታለች ሀና ሀና ውለታ አድርጋለች። እና ይሄን ውለታ ደግሞ መቼም ቢሆን ልትረሳው አትችልም። ማን ሰላም ማለት ነው። ለዛ ነው ምንም ቢፈጠር ምንም እኔ ከጎንሽ ነኝ ሁሌም ሁሌም አንቺ ለእኔ እህቴ ነሽ፣ በዲኤን በኩል ምንም ቢፈጠር አንቺ ለእኔ እህቴ ነሽ ማለት ለምሳሌ ልጃቸው ሆነችም አልሆነችም የኔ እህቴ ነሽ እንደማለት ማለት ነው። የሚገርማቸው ነገር አያችሁ የሰላም ቅንነት በጣም አሁን ላይ ሰላም ለሀና ያላት ቦታ የሌለ ነው። በቃ ምናሴም እንደዛው እና የሀና አባት ራሱ እንደዛው። በቃ የሚገርም ቦታ ነው የሚሰጧት፣ በጣም ነው የሚወዷት እህታችን በሆነች ብለው ነው የሚጓጉ። ለምን በቃ ሁኔታዋ ስነ ስርዓቷ ራሱ እኮ ያስብላል። እውነት ለመናገር ለሀና ያላት ስነ ስርዓት እኮ ያስብላል። የእውነት ይን ነው የምላችው፣ ስነ ስርዓቷ የሌለ ነው በቃ። የሚያስብለው ስነ ስርዓቷ በጣም ደስ የሚል ነው በቃ እናም፣ በዛም ምክንያት ነው እነሱ እንደዛ ያሉት ያሉት ማለት ነው። እና ከዛ በኋላ እሺ ሰላምዬ እሺ አለቻት። ከዛም በኋላ የሚገርማችሁ ነገር የሰላም አባት በጣም ነው የገረመው። እንዴ ባዩሽ እንዴት እንደዚህ ትሆናለች? ለምን እንደዚህ ሆነች? ችግሩስ ምንድን ነው? የተፈጠረ ነገር አለ እንዴ? ግቢ አልኳት። እንዲሁም ደግሞ ሜሉዬንም ሰላም በያት ብላትም እየተደናገጠች እና ክራ እየተጋባች ከቤት ወጣች። ግምን ተፈጥሮ ነው አለና ወደ ክላስ እየሮጠ ሄደ። ስፖርት ሊሰራ ሲሄድ ሰላምዬ አባዬ አለችው። ወይዬ ልጅ አላት እንዲህ አባዬ ምን እየሰራክ ነው? ስፖርት እየሰራክ ነው እንዴ ስትለው አሁ ልጅ ነይስኪ አብረን እንስራ ሲላትም ረ በፍጹም አንተ ኮ ትልቅ ሰው ነክ ስትለው እንደ ስፖርት ትንሽ ትልቅ እኳ አይልም ለጥንካሬ ይጠቅማል፣ አብረን እንስራ ሲላት እንዲህ አባዬ፣ ለምን ከማየ ጋር አሰሩ ስትል፣ አይ አንቺ ደግሞ፣ እኔ አብረን አሁን እንስራ ቀልዱን ተይና ሲላት፣ አይ እኔ መስራት አልፈልግም ስትለው፣ ቤት ውስጥ የሞላችሁ በሙሉ ሰነፎች ናቸው፣ ቤት ውስጥ የሞላችሁ በሙሉ ሰነፎች ናችሁ አለ። ከዛ ናራ፣ አባዬ፣ ደግሞ እንደዛ ሳይሆን በቃ አንተ ስራ አለችና ወደ እናቷ ሰላምዬ ሄደች። እማዬ ለምንድን ነው ከአባዬ ጋር በሰላም የማትኖሩት በፍቅር የማትኖሩት አለቻት። አይ ሰላምዬ ደግሞ ምን ሆነሽ ነው የምነካሽ? ይሄ ሊሆን አይችልም። ምን ቢፈጠር ነው እናንተ እኛን ለማስተዳደርም ሆነ ለማሳደግም የሚያስፈልገን ነገር ለማሟላትም አላፊነት እንደሚሰማችው እኛም ደግሞ የእናንተ ሰላም እና የእናንተ ፍቅር አላፊነት ይሰማናል አለች ሰላም። አይ እንግዲያውስ የማይመለከትሽ ነገር ላይ ሰላምዬ አትግቢ። ይሄን በፍጹም ላደርገው አልችልም አለች ግን ደስ የሚለው ነገር አንዳንዴ ልጅ ሲኖር እኮ ባለትዳሮች መቼ መቼም ቢሆን በሰላም በፍቅር ይኖራሉ ማለት ነው፣ እንደተረዳሁት ማለት ነው። እና ሰላምዬ ለማስታረቅ ጥረት እያደረገች ነው። በሰላም እንዲኖሩ ያለውን ነገር በቀጣይ እስከምናየው ድረስ መልካም ቆይታ ይሆንላችሁ። እወዳችኋለሁ። ባይ ባይ።